ሰበር ዜና ከሰኔ ወር ቀን ሁለት ጀምሮ ለማንኛውም አይነት ለፓስፖርት አገልግሎት ለመጠቀም ለሚመጣ ደንበኛ በሙሉ የፋይዳ ብሔራዊ መታወቂያ ይዞ ካልተገኘ ምንም አይነት መስተንግዶ አያገኝም ሲል የኢሚግሬሽንና ዜግነት አገልግሎት ገለጸ። እርሶም ለፓስፖርት ቀጠሮ ከመሄዶት በፊት በምን መልኩ የፋይዳ መታወቂያዎትን መያዝ እንዳለቦት በዚህ ቪዲዮ የምናስረዶት ይሆናል። ይህን የመረጃ ቻናል ላይክ እንዲሁም ሰብስክራይብ ማድረግ ይጀምሩ። ናሽናል አይዲ ሶሊሽን። የፋይዳ መታወቂያዎትን በሁለት አይነት አማራጭ መያዝ ይችላሉ። የመጀመሪያው በኢትዮ ቴሌኮም ወይንም የኢትዮ ፖስታ አገልግሎት አማካኝነት የታተሙ የፋይዳ መታወቂያዎች በአንደኝነት ተቀባይነት ያላቸው ሲሆን በተቻለ አቅም ይህን ይዞ መገኘት የተሻለ ነው። ሁለተኛ ደግሞ ኢ ፋይዳ የሚባለው ሲሆን ይህንንም በፋይዳ አፕ በቴሌብር እንዲሁም በሲቢኢ ብር ሞባይል መተግበሪያ ላይ ኪዋር ኮድ ስካን በማድረግና ዳውንሎድ አድርጎ በወረቀት አሳትሞ መያዝ ይቻላል። እንዲሁም በስልክ የዲጂታል ኮፒ ይዞ መገኘት አይቻልም። ይህም ማለት በወረቀት ወይንም በካርድ መልክ መያዝ እንጂ በስልክ ይዞ መቅረብ አይፈቀድም ማለት ነው። ስለዚህ ለፓስፖርት አገልግሎት ሲመጡ የግድ የፋይዳ መታወቂያ መያዝ ግዴታ በመሆኑ የፋይዳ ዲጂታል መታወቂያ ካልተመዘገቡ በአቅራቢያዎት በሚገኝ የምዝገባ ጣቢያ በመሄድ መመዝገብ ይኖርበዎታል። እንዲሁም የፋይዳ መታወቂያዎት ላይ የመረጃ ስህተት ገጥሞት ከሆነ እንዲሁም የፋይዳ መታወቂያ ተመዝግበው የፋይዳ ልዩ ቁጥር ከዘገየ ቦት ወይንም ተልኮሎት ከጠፋ ቦት ባዮ ላይ ባለው ሊንክ በመጠቀም እኛን በማነጋገር በቀላሉ ማስተካከል ይችላሉ። እንደዚህ አይነት አዳዲስና አጠቃሚ መረጃ ሁልጊዜ እንዲደርሶ የይህን ቻናል ፎሎ ሰብስክራይብ ያድርጉ። ናሽናል አይዲ ሶሉሽን